መዝሙር እንግዲህ ያው ዱባይ ገባ። ፊዚዮትራፒ በነ ዶክተር አያሌው እና ዶክተር አያሌው ጥላሁን አልሰራበትም። ግን እሱ አልሰራ። የት ሰራህ? አዲስ አበባ በደንብ አድርጌ በደንብ ሰርቻለ። በክለብ ደረጃ በግል ነው። ያው በቃ እንዴት ነው ይዳኑ እያለ መሰለኝ እግዚአብሔር ይድኑ ነበር። አዎ ይሄ ብዙም አይሰማም። ስለዛ ታዲያ አንድ የሙያ ዘርፍ ላይ ሊሰጥ የሚገባውን የሙያ ስያሜ አሳጥተናል ማለት ነው። ስለዚህ ወገሻም ነበርክ። ያንኑ ቀጥዬ በቃ ሁልጊዜ ያንኝን ነገር በትምህርት ለማሳደግ ፍላጎት ስለነበረኝ ከፊፋ የስፖርት ሜዲሲን ዲፕሎማ አለኝ። ቀጥታ ከፊፋ ወጀ ኦንላይን ትምህርቱን ተከታትለ ማለት ነው። አድጋም ያው ኦንላይን ተከታትዬ የስድስት ወር የዲፕሎማ ፕሮግራም ነበረ። የፊፋ ስፖርት ሜዲሲን ማለት አጠቃላይ ሁሉንም የስፖርት ሄልፕ የሚያደርገውን ነገሮች በሙሉ ነው አንድ ላይ የሚያጠቃለው። አናቶን የሚንቀጥለው ዱባይ ገባ። ከዛ ዱባይ የፊፋ ኤጀንት ላይሰንስ ሆኖ የጨረስከው እዛ ነው። ያ አላፌቲ ስፖርት ኤጀንት ቢሮ ነበረኝ። እዛ ዱባይ ላይ ቢሮ ስትከፍት አምሳን ፐርሰንት የሎካል ሰው አንደላይ ተረጋለ ሚስተር ራሽድ አላፌቲ የሚባል ትልቅ ሰው ነበር ከኔ ጋር ፓርትነር እና እሱን በደንብ ራ አርገን ነበር አው እዛ ዱባይ ላይ ከተለያዩ ትልልቅ የስፖርት ኃላፊዎች ጋርም ጥሩ ግንኙነት እንደነበረ ሰምቻለሁ። እንደው እነሱንስ አሁን ላይ ታገኛቸዋለሁ ወይ እነማን ነበሩስ የሚለውን እና ፊፋ አሁን ሁለት አይነት ኤጀንት ነው ያለው አይደለም? የማችንግ እና የፕሌየር አለ ያ የፊፋ ማች ኤጀንትስ ዋና ስመለስልክ፣ ከዱባይ ያለውን ኮኔክሽን በጣም ጥሩ ኮኔክሽን ነው። እስካሁን ድረስ እንደው በቅርቡ ሙሉ ልኳን ቡድን ኢትዮጵያ ሊጎበኙ ሄዶ ኢትዮጵያ ልከናቸው ነበር እና እጅግ ተደስቶ ጥሩ ብዙ ጓደኞች ጥሩ ነገር የሚያግዙ በጣም በስፖርቱ ላይም የሚሳተፉ ልጆች በጣም ሄልፕ አድርጓቸው ኢትዮጵያውያን። አሁን ነው በቅርብ ወራን ሞላን ጎብኝቶ ሲመለሱ ከኔ ጋር ሲሰሩ የነበሩት ጠንካራ ሰዎች ናቸው። እስካሁን እንትናችን ኮንዲሽናችን አላቆምንም። ለምን አሁን ስፖርት አለም አቀፍ ነው እና ወደፊት ኢትዮጵያ ውስጥ ቀጥታ ገብቶ እነሱ በስፖርቱ ኢንቨስት ማድረግ ነው የፈልጉት እና ብዙ ፋሲሊቲዎችን ጎበኙ ያ ጥሩ ነገር ነውና። የፊፋ ማች ኤጀንት ማለት ብዙ ነገር ነው የሚሰራው። ካምፕ ያዘጋጃል፣ ማንኛውም የእግር ኳስ ካምፕ ውድድሮችን ያዘጋጃል ለናሽናል ቲም እና ትላልቅ ክለቦችን አንድ ላይ በማድረግ፣ እንዲሁም ደግሞ የኮንሰልት ስራ ይሰራል። ምክንያቱም ዋናው የፊፋ ማች ኤጀንት ስትሆን ህጉን በሙሉ አውቀ ነው እና ፊፋን ህግን የፊፋ ስታስሱ በደንብ የሆነ በቀልክን እንትን ነው የምታውቀውና በደንብ ኮንሰርት ማድረግ ይችላል። እዛ ነው አሁንም የኢትዮጵያ እግር ኳስን ለማገዝ ብዙ ጊዜ ጣልቃ በመግባት እና ለማገዝ ሀሳብን መስጠት አሁኑም ደግሞ ከመንግስት ጋር አምስት ፖይንቶችን አቅርበን አንደኛው የዲያስፖራ ፕላየር ኢንተግሬሽንን ተፈቅዶልን አሁን እሱ በሂደት ላይ ነው ያለው። ኦረዲ ወርዱ ወደ ታች ወደ ፌዴሬሽኑ ተልኳልና አሁን የፌዴሬሽን ስራ ብቻ ነው መስራት ያለበት እንጂ መንግስት የዲያስፖራ ፕላየር ኢንተግሬሽን ፈቅዶላቸዋል እና አምስት ፖይንቶችን ያቀረብ ነው መንግስት ኢንተርቬንሽን ቢያደረግ ኖ አሁን ለኢትዮጵያ መንግስት ያቀረባችሁትን የምትለኝ አዎ አይ እሱ ላይ እንመለሳለን ሰፋ ያለ ጊዜ የምንወስዳለን ምክንያቱም ከዛ ጋር ተያያዥ የሆኑ ጥያቄዎችም አሉ እንመለስበታለን ነካርገኑም አይደለም የምናልፈው፣ ሰፊ ጊዜ የምሰጣለው። ግን ዱባይ ያለ የወሰድከው የማቺንግ ላይሰንሱ ነው ወይስ የፕሌየር ላይሰንሱ? ያ እሱ አላፌት ስፖርት ኤጀንት ማለት አጠቃላይ ሁሉንም የምሰራው አንድ ላይ እና ሩጫውንም ማዘጋጀቱንም ሰፊ ነበረው። አው የማችንግ ኤጀንትነት ነው ወይስ አሁን ያው በአለም ላይ ሁለት ኤጀንት ነው ያለው የፕሌየር እና የማችንግ አንተ መጀመሪያው ሰርኮ ዱባይ ላይ የማችንጉን ነው ወይስ የፕሌየሩን ነው በሀገሪቱ ደረጃ የሚሰራ የአሄት የስፖርት ኤጀንት ለሀገሪቱ ለዱባይ ላይ ለመስራት የሚያስለኝ የሚያወጡት ከፊፋ ማለት ነው ከሀገሪቱ ከስፖርት ፌዴሬሽን ኦኬ፣ የፊፋ ኒው ሰርፖ አሜሪካ ነው ማለት ነው። የፊፋ ኒው ሰርፖ አሜሪካ ነገር ከመጣ ማለት ነው። ኦኬ፣ አይ እንመለስበታለን፣ እያጠራ ነው እኒድ ብዬ ነው። እሺ፣ ወደ ሚሊ እንመለስና ሚሊ ጀምረልን ነበረ። ያው ሲድኒ፣ ሁለት አይነት ስሜት ያንጸባረክበት ነው። በሶስት ሺህ ሜትር መሰናክል ነው ውጤት ያጣበት በወጣቶቹ የኢትዮጵያ አትሌቶች በሙሉ አጋሮች፣ ወንድሞች፣ እህቶች በሜዳሊያ ሲመጡ አንተ ስድስተኛ በመሆን በመውጣት ውጤት አጣ። ከዛ በኋላ ኦሎምፒክን ጠበክና በቀልህን ተበቀልክ። እስቲ የሁለቱን ስሜት አጫውተን። ያ እንግዲህ ከሁለቱ ስሜቶች የመጀመሪያው የአንደኛ ወጣትነት ነው። ጥሩ ሰርቼ ጥሩ ተዘጋጅቼ በወጣትነት ያንን ያልታሰበውን ቻንስ አግኝቼ ከኢትዮጵያ ወደ አውስትራሊያ ለወጣቶች ሄደን ያ ደግሞ ሶስት ሺህ መሰናክልም በደንብ እዚህ ጥሩ እንትኑ ቢኖር ቴክኒኮቹን በደንብ ብሰራ የተሻለም መሮጥ ችል ነበረ። ግን ያው የመሰናክሉ እንትን ያንን ነገር እንትን አላደረገም። ግን ወደ አምስት ሺንም አብሬ ሁለቱንም ደርቤ ስለሆነ እየሰራው የነበረው ቀጥታ ወደ አምስት ሺ እንትን አደረጉ። ግን ያ ጊዜ በጣም በጣም እንትን ነው። ምክንያቱም ካላችን ወደ አምስት ናቸው፣ አራትን ጠፉ የነበሩት እኔ እንግዲህ ወደ ኢትዮጵያ ከተመለሱት ነው ምንም መዳሊያ ሳይዙ ከሳይዝ የመጣው ብቸኛ ሆነ። ሌሎቹ መዳሊያ ግን ያው ተሳትፎ ውድድሩን በዛው ይጠፋል ወደ አራት አምስት ልጆች እና ከዛ በኋላ ግን ያው ጥሩ ምክር አገኘውና ወደ አምስት ሺ ትኩረት ማድረግ የሰራውኝ ከዛ በኋላ በአምስት ሺ እንግዲህ ከአራት አመት በኋላ እኔ መዳሊያ ባለቤት ሆንኩ ነበር የዛ ሰዓት ባይገርም እኛም በወጣቶች የምንሮጥበት ስቴዲዮም አዲሱ ትልቁ ስቴዲዮም ይቆፈር ነበረ። ለኦሎምፒክ ገና ዝግጁ ሆኖ መጀመሪያ ቤዝመንት በጣም ተቆፍሮ ይሄ ነው እንደ ሙዚየም ይሄ ነው ብለው አሳይተውና ኦሎምፒክ እዚህ ላይ ነው የሚደረገው፣ ይሄ ተሰርቶ እንደ እንትንም ጎበይ፣ እንግዲህ ኔክስት ስትመጡ ደግሞ እዛኛው ላይ ነው የምትሮጡት እያሉ ያኛው ማሟሟቂያ የነበረው እኛን የወርልድ ጁኒየር ሻምፒዮንሽፕ ያካሄድንበት እሱ ደግሞ ማሟሟቂያ ሆኖ ነው ያገኘው እና ከአራት ዓመት በኋላ ስመለስ ያ የነበረው በቃ ሜሞሪ እዛ አካባቢ የነበረው እንትን ለሌሎችም እንዲሁ እየነገርን እና ለእኔ ደግሞ በጣም አዲሱ ስቴዲየም ደግሞ በተመለስኩኝ ወርቅ ላይ ማለት ነው። አይ ጥሩ ነው እንደዚህ በቀል በውጤት ደረጃ ሲሆን ያስደስታል፣ ሚሊ ከዛ በኋላ ግን ያው የደም ስር መዞር የሚል ነገር ህመመ የደም ስር መዞር ነው ይሄ ነገር ህመም እንግዲህ እዚህ ላይ መዝሙርም ሊያግዘኝ ይችላል። ያው በህክምናው ስላለበት ስላለፈ ማለት ነው በሜድሰን ዲፕሎማ አለው። ብዙ ጊዜ አይሰማም። አሁን የጅማት የጡንቻ የሚባለው ነገር አለ። ይሄ ነገር ግን ምንድን ነው? መነሻውስ ምን ነበረ? መነሻው ለኤድመንተም በቀርም ኤድመንተን ወርልድ ቻምፒየንሺፕ ነበር እየተዘጋጀን የነበረው። ብዙ ጊዜ የኛ ዛን ጊዜ ትራኩ በጣም በቃ እንደ አሁኑ እንደ አሁኑ እንቸገር ነበር። አንደኛ መስመር ኦልሬዲ ድንጋዩ አፍጥጦ ይወጣል። በስፓይክ ራሱ የማትሰራበት ጊዜ ነበር። በዛም በኛ ጊዜ ራሱ አሁን በከኛ በደንብ ሩጫውን ልናቁም አካባቢ ነው ከእንደገና ሌላ አይነት ትራክ የተሰራው። የዛን ጊዜ የነበረው ትራክ በቃ በደንብ እኛም እንበለው አንደኛ መስመር እንዳለ ድንጋዩ ፈጦ ይወጣ ነበር። ከስር ከስር ነው እንትኑ ተቦጭቆ፣ ትራኩ ተቦጭቆ እና በጣም ብዙ ልጆች በቃ በዛ ሰዓት ነው ህመም ውስጥ የገባ ነው እና የዛን ጊዜም ይሄ የስር እንትኒ ከእግሬ ከፊት ለፊቱ እግሬ እስከ ወገቤ ባክ ድረስ ያለው የሚገናኘው ስር እርስ በርስ ተጣላለፈ እና ደም እንደ ልብ የሚዘዋወር አይደለም። አንድ ጊዜ ተሞከር እንትና ጋር ጀርመን ነው መጀመሪያ ሄድኩኝ። መዝሙሬ ልታቆ ትችላለ የባየር ሙኒክ ዶክተር ሙለር የእኛም ዶክተር ነበር። ይሄ ጸጉራሙ ምናልባት ጀርመን ኳስ ላይ ሲጎዱ እየሮጣ የሚገባው ጸጉሩ ነው። የኢትዮጵያን አትሌቶች እንዳለ የሚያክመው እሱ ነው። እሱ ጋር ቢያንስ ለአስራ አምስት ቀን እዛ ተኝቼ መርፌ ይሰጠኝ ነበር። ከዛ በኋላ ትንሽ መለስ አለ። ከተመልሼ እንትን አደረጉ። አሁን ድጋሚ ደግሞ አንተን አደረገኝ። ከዛ ወደ ሳውዲ፣ ሳውዲ አረቢያ ሳውዲ ጀርመን የሚባል ሆስፒታል እዛ ደግሞ ከእንደገና ከጀርባይ ላይ ትንሽ ኦፕራሲዮን ሆኖ ይስተካከላል። ከእንትን ካላደረገ ያው እነሱም በዛ ሰዓት እንትና ወክ ምናምን አይከለክልህም፣ ያው ትሞክረዋለህ። ወክ ምናምን አይከለክልህም። ሙሉ ሊያደርጉ መጀመሪያ በትንሹ እንሞክረውና ከዛ በኋላ ወደ ዋናው እምቢ የሚል ከሆነ ወደዛ መጠ ትንሹ እንደተደረገ ብዙ የተቋጠረ ደም ነበረ፣ እሱ ሁሉ ወጣ። ከእንደገና ወደ ትሬኒንግ የተመለስኩኝ። ድጋሚ ይሄ ነገር እንትን ሲያደርገኝ ስጠይቃቸው መጡ። አይ ወቅ አይከለከለም፣ ግን ርጫ ልታቆም ትችላለህ። ግን ሙሉ ኦፕራሲዮን ሆናል። ከዛ በኋላ ወቅ አልከለከለኝ እንግዲህ ከዚህ የበለጠ ሌላ እንትንም አላደረግም። ኦፕራሲዮንንም እንትን ሙሉን ኦፕራሲዮን ካንስል አድርጌ በመርፌ እንደገና ይሞከር ተባለ። በመርፌም ተሞከረ። ምንም የኔ በቃ ሊመለስም አልቻለም። ሁለተኛውን ኦፕራሲዮንም በቃ ተውኩት። በዚሁ ቀረው ማለት ነው።